ብሌን ጌታቸውና ዳዊት ገዛሀኝ በየካቲት 23 አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ናቸው። ተማሪዎቹ ለ12ኛ ክፍል ብሔራዊ ፈተና ዝግጅት ማድረግ ከጀመሩ ሰነባብተዋል። በተለይም አሁን ላይ የመግቢያ ፈተናው መቃረቡን ተከትሎ የጥናት ጊዜያቸውን እንዳጠናከሩ ነግረውናል። ትምህርት ቤቱ እንግዲህ በራሱ ወርክ ሽት እያዘጋጀ ይሰጠናል፣ በአስተማሪ በኩል ይደርሰናል። እንዲሁም ደግሞ አስተማሪዎች የኢንትራንስ ፈተና እየሰጡን እንድንሰራ ያደርጉናል። በተለይ ደግሞ ወዲያው እንደጨረስን ከዘጠኝ ጀምሮ ይከለሰልናል ማለት ነው። እና ትምህርት ቤቱን በአግባቡ እንድንገባ አቴንዳንስን በደንብ እየተቆጣጠሩ ያስተምሩናል። ከጓደኛ ጋር ላይብረሪ በመሆን ብዙ ሰዓታችን እያሳለፍን ጥያቄ እየሰራን የተለያዩ አመት ላይ የተፈተኑትን ሽቶች እየወሰድን ጥያቄ እየሰራን እየተለማመድን ይገኛል። ትምህርትና ጥናታቸው ላይ ትኩረት ያደረጉት እነብሌን ራሳቸውን ከሚያዘናጉ ድርጊቶችም አርቀዋል። ተፈታኞቹ በዚህ ወቅት ማህበራዊ ሚዲያን ጨምሮ ሌሎች ከሚያዘናጉ ድርጊቶች መቆጠብ እንደሚያስፈልግ ያነሳሉ። ሶሻል ሚዲያዎች በጣም ትኩረታችንን ይስባሉ። እነዚህን ነገሮች ወደ ኋላ አስቀርተን ያው ሁሉም ሰው መድረስ የሚፈልግበት ነገር አላለን። ስለዚህ ያንን ጎላችን አቺቭ ለማድረግ አሁን ላይ ትኩረታችንን ትምህርት ላይ ማድረግና የተለያዩ ኤክሰርሳይሶችን መስራት አንድ ላይ የማይችሉ ነገሮች መካከል የፈተና ጊዜ የሚደረግ ጥናትና ሶሻል ሚዲያ መጠቀም እራሳችንን ከዛ መቆጠብ አለብን ብዬ አስባለሁ። እኔ እንደዛ ስለሆነ እያደረጉ ካለት የምንፈልገው ነገር እስከሚያልፍ ድረስ ትንሽ ጊዜ ስለሆነ ይቀራል። ከዛ በኋላ ስለምንደርስበት መቆም አለበት ያምናለው። ለተማሪዎች ውጤት መሻሻል የመምህራንም ሚና የጎላ ነው። ያነጋገርናቸው መምህራንም ባለፉት ዓመታት የዩኒቨርሲቲ መግቢያ ፈተናዎች ላይ የተመዘገበው ዝቅተኛ ውጤት በዘንድሮ ዓመትም እንዳይደገም የቤት ስራ በመውሰድ ተማሪዎችን ለፈተናው ብቁ የማድረግ ስራ እየሰሩ መሆኑን ነግረውናል። ከመደበኛ የመማር ማስተማር ሂደቱ ባለፈ የማጠናከሪያ ትምህርቶችንም በልዩ ሁኔታ እየተሰጠ ነው። ለተማሪዎቹ የመጀመሪያው ስራ የተሰራው የግንዛቤ ሀሳብ ነው። ተማሪዎቹ አስራ ሁለት አመት ፕላስ ደግሞ የኬጂም ተማሪዎች የከተማ ልጆችም ስለሆኑ የተማሩበት የእድሜ ዘመናቸው ትልቁ ተሞክሮ ትምህርት ስለሆነ ማጠናቀቂያ የብሔራዊ ፈተና ውጤታቸው የተሻለ እንዲሆን ምክክር አድርገናል ከተማሪዎቹ ጋራ በበቂ ሁኔታ 12ኛ ክፍል ተፈትኖ የ12ኛ ክፍል ሰርተፊኬት መያዝ ብቻ ሳይሆን ውጤታማ ሆኖ ወደ ዩኒቨርሲቲ መግባት የሚያስችላቸውን እድል እንዲፈጥሩ ከእለት ከእለት የመማር ማስተማር ሂደታቸው ጋራ የጠነከረ የመማር ፍላጎት የማጥናት ጥንካሬ እንዲኖራቸው ያው ተማሪዎቹ ላይ ስንሰራ ብሬኖች ስናረከር ምናል ውጤት ለማሻሻል ጥሩ ነገር እየተሰራ ነው። እስከዛሬ ድረስ ያልተዘጋጀ ወርክሺት ለምሳሌ አርቲፊሻል ኢንቴሊጀንስ ሁሉ በመጠቀም ወርክሺት እያዘጋጀን ነው። ይሄ ለየት የሚያደርገው ነው። ጥያቄዎችን በተደጋጋሚ እንዲሰሩና የሞራል ሞቲቬሽን ላይም በጣም ነው የሰራ ነው ተማሪዎች ተነቃቅተው ለፈተና እንዲዘጋጁ ማለት ነው። ለዘንድሮ የ12ኛ ክፍል ብሔራዊ ፈተና 608,588 ተማሪዎች መመዝገባቸውን የትምህርት ምዘናና ፈተናዎች አገልግሎት መረጃ ያሳያል። ለፈተናው ከተመዘገቡት ውስጥም 150 ሺህ የሚሆኑት በበየነ መረብ ፈተናውን የሚሰጣቸው ሲሆን የተቀሩት በወረቀት የሚወስዱ ናቸው። ከፋና ቴሌቪዥን ጋር ቆይታ ያደረጉት የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ በበየነ መረብና በወረቀት ለሚሰጠው ለዘንድሮ ብሔራዊ ፈተና በቂ ዝግጅት መደረጉን አንስተዋል። ተያይዞ የሚመጡ የዲጂታል ሊትሬሲ እሾዎች አሉ። እነዛን ተማሪዎች በየጊዜው የሚለማመዱበትን ከሲስቴሙ ጋር የሚተዋወቁበትን እንፈጥራለን። የኢንተርኔት መቆራረጥ እንዳይኖር ከምመለከታቸው ይህንን መሠረተ ልማት ከሚሰሩ ጋር አብረን እየሰራን ነው። ፈተናውን የሚያስተባብሩ ጋር ደግሞ ዘለግ ያለ ስልጠናዎችን የመስጠትና ጉዳዩን በደንብ እንዲያውቁት እንዲያግዙ የማድረግ ስራ እንሰራለን፣ እየሰራን እንገኛለን። በወረቀት የሚፈተኑት ተማሪዎች ሁሉም ዩኒቨርሲቲ ውስጥ ነው የሚፈተኑት። ለዛ የሚያስፈልገው የፈተናውን ወረቀት ይዞ፣ መልስ መስጫ ወረቀቶች፣ የተለያዩ ደግሞ ቅጻቅጾች ልጆች የሚሞሏቸው፣ ፈታኞች፣ አስፈታኞች የሚሞሏቸው፣ እንደዚሁም አስፈታኝ ተቋማትም በኩል የሚሞሉ ቅጻቅጾች አሉ። በተዋረድ እነዛ ኦልሞስት ተዘጋጅተዋል። ከጥቂት ቀናት በኋላ ወደ ማስፈተኛ ተቋማት የምናወርዳቸው ይሆናል ማለት ነው። በበየነ መረብ ፈተና በኩል ደግሞ ያሉ ግብዓቶች የምንላቸው ኮምፒውተሮቹ ናቸው በዋናነት የምጠቀሱት፣ ኢንተርኔት እንደዚሁም ደግሞ የጀነሬተር ኦር ባክፕ ባትሪዎች እንደዚሁም ለዛ የሚያስፈልገው ኔትወርክ እቃዎች አሉ ኢንተርኔቱን የሚያሳልጡልን እነዛን የማዘጋጀት ስራዎች ኦልሬዲ ተዘጋጅተው በቦታው ሆኖ እየሰጡ ነው ያሉት። ከ 2014 ዓ ም ወዲህ በተሰሩ ስራዎች የፈተና ስርቆትንና ኩረጃን መቀነስ እንደተቻለ ጠቁመው በዘንድሮ አመትም ኩረጃን ለመከላከል የቁጥጥር ስራ ማጠናከር ተጠቃሽ ነው። በአንድ መፈተኛ ክፍል ላይ የሚኖረውን የተማሪ ቁጥር የመገደብ ነው። 36 ናቸው። አንድ እንትን ላይ በጣም ሰፊ አዳራሾች እንኳን ላይ አንድ ላይ የሚፈተኑ ከሆነ 36 36 ተማሪን ብቻ ነው የሚንከፋፍለው ከፋፍሎ ለኩረጃና ለስርቆት የሚያግዙ የቴክኖሎጂዎችን በፈተና ወቅት ላይ ተፈታኞችም አስፈታኞችም እንዳይጠቀሙ ነው። ማንኛውም ሞባይል በተለይ ማንኛውንም አይነት ምስልና ድምጽ የሚቀዱ መሳሪያዎች ወደ ተማሪዎች እንዳይቀርቡ እንዳይኖሩ ተደርገዋል። ዘንድሮም ያ ተጠናክሮ ይቀጥላል። የዘንድሮ የአስራ ሁለተኛ ክፍል ብሔራዊ ፈተና ከሰኔ 23 ቀን 2017 ዓ.ም ጀምሮ የሚሰጥ ይሆናል ለዚህም ተፈታኝ ተማሪዎች ከተሳሳቱ መረጃዎች ራሳቸውን እንዲቆጥቡ አገልግሎቱ አሳስበዋል።